ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም የሚጠቅም መረጃ እዤላችሁ መጥቻለሁ። ላይክ እያደረጋችሁ ጀምሩ ጓደኞቼ፣ እሺ። አመሰግናለሁ። ምንድን ነው እሱ? ስለ ስም ካርድ ነው ዛሬ የምናወራ። ስም ካርድ እች እህታችን የጻፈችው ኮመንት እንግዲህ እዤላችሁ መጥቻለሁ። የብዙዎቻችን ችግር ስለሆነ ማለት ነው። ያው ስም ካርድ ከሌለ ከቤተሰብ ከጓደኛ መገናኘት አንቺ ሶሻል ሚዲያ መጠቀም አንችልም። እና በጣም አስፈላጊ እና አስፈላጊ ነገር ነው እና ማለት እዚህ ጆርዳን ውስጥ በጣም የገረመኝ ነገር ሌላ ዓለምም ሆነ ኢትዮጵያ ውስጥ ስም ካርድ አንዴ ካወጣችሁ አወጣችሁ በቃ አይዘጋም ማለት ነው። በየወሩ ግዴታ ብር መሙላት አይጠበቅባችሁም እናንተ ስም ካርዱን መጠቀም እስካላቆማችሁ ድረስ ይሰራል ማለት ነው፣ አይዘጋባችሁም። ግን እዚህ ጆርዳን ውስጥ በየወሩ ብር መሙላት አለባችሁ፣ ካልሆነ ይዘጋባችኋል። ለምሳሌ እኔ አሁን ባለፈው ወር ለቤተሰብ ልደውል ብዬ ሞልቼ ነበረ፣ ሶስት ብር የስም ካርድ ሶስት ብር ሞልቼ አስከፈትኩኝ ተዘግቶብኝ ስለነበረ፣ ከዛ ካርድ ሞልቼ ቴሌ ሄጄ ማለት ነው፣ ከዛ ተጠቀምኩ የዛሬ ወር ማለት ነው። አሁን ከአሁን በኋላ ከዛሬ ቀን ከነገ በኋላ ስም ካርዴ በቀጥታ ብትደውሉ አይሰራም። ግን ስም በቀጥታ ስትደውሉ ነው የማይሰራው እንጂ ቴሌግራም፣ ኢሞ፣ ዋትስአፕ ሌላዎቹ ይሰራሉ። እና በጣም ነው የገረመኝ ማለት ነው። እቺ እህታችን ግን ምን እንዳደረገዋት ይዋት ሁለት መቶ ዲናር ክፈይ ተብላለች ማለት ነው። እና እህቶቼ እኔ አሁን በራሴ ፓስፖርት ነው ስም ካርዴን ያወጣውት ያወጣሁት። በራሳችሁ ፓስፖርት ብታወጡ ገና ከኢትዮጵያ ስትመጡ ወደ ማዳም ቤት ከመግባታችሁ በፊት እዛ ቢሮ ውስጥ ሀበሻ ካለ ስም ካርድ ማውጣት ፈልጋለሁ ብትሉ በራሳችሁ ስም ነው የምታወጡት። ከዛ በኋላ በፈለጋችሁት ሰዓት እየሄዳችሁ ወደ ኢትዮጵያ በቀጥታ መደወል ስትፈልጉ ሄዳችሁ ካርዳችሁን ትሞላላችሁ በቃ ኢንተርኔት ካላችሁ ግዴታ በየወሩ መሙላት አይጠበቅባችሁም። እቺ ልጃው ምንድን ነው ያለት? አንደኛ በራሳቸው ስም ነው ያወጡት። ሲጀመር ደግሞ ልጅቷን አይመለከታትም፣ አሰሪ ነው በቃ የፈለገ ቢቆጥር እነሱ ናቸው መክፈል ያለባቸው፣ እሷ ግዴታ የለባትም። እቺ ምስኪን ልጅ ሲጀመር ይሄናል ብር አይቆጥርም፣ ከመጣች ስምንት ወሬ ነው ምናምን ነው ያለችው እና ይሄ ሁሉ ብር ሁለት መቶ ዲናር። አንድ መቶ ዘጠና አምስት ነው ደመወዜ፣ ሁለት መቶ ዲናር ክፈይ የተባልኩኝ አለች ምን አይነት ራስ ወዳድ እንደሆነ። ረበስ ማውልድ እህቶቼ፣ እንደዛ አድርጉ ከቻላችሁ በራሳችሁ ስም ብታወጡ ጥሩ ነው። በእነሱ ስም ደግሞ ቢያወጡ ምንም ችግር የለውም፣ ራሳችሁ ክፈሉ፣ ከነሱ ጋርም ከምትጨቃጨቁ ማለት ነው። ያው ግዴታ ይሄንን ካላደረግን ከቤተሰብ ከጓደኞቻችን ጋር መገናኘት ስለማንችል ማለት ነው ያው ቤተሰቦቻችሁ ኢሞ ቴሌግራም፣ ዋሳፕ የሚጠቀሙ ከሆነ ጥሩ ነው፣ ተገላገላችሁ እንደውም መሙላት አይጠበቅባችሁም። ግን አንዳንዴ በወር መቼም በየወሩ በየቀኑ አትደውሉም አይደለም፣ በሁለት ወር በወር አንዴ ነው የሚደውሉት። ያኔ የሲም ካርዱን ሶስት ዲናር ነው እንደዛ ሞልታችሁ ሲም ካርዳችሁ ማስከፈት ትችላላችሁ። ያኔ ከቤተሰቦቻችሁ ጋር መነጋገር ማብራት ትችላላችሁ። ግን ለወር ብቻ ነው አገልግሎት የሚሰጠው ቀጥታ ለመደዋወል ማለት ነው ስጀመር። እዚህ ጆርዳን ውስጥ ቤተሰብም ዘመድ የላችሁ የምታወሩት ጓደኛም ካለ ደግሞ በዋሳፕ በኢሞ ምናምን ማውራት ትችላላችሁ። ግዴታ አይደለም ቀጥታ ማውራት ምናምን እና እንደዛ አድርጉ፣ ወጪ ላለማውጣት። ምንም አይጠቅመንም ሲጀመር ማለት ነው። ኢሞ ዋሳፕ የሚሰራልን ከሆነ በየወሩ ለምንድን ነው የምንሞላው? ወጪ ለምንድን ነው የምናወጣው እና እኔ ባለማወቅ ከዚህ በፊት በጣም ተበልቻለሁ። ከነቃው በኋላ ነው መሙላት ያቆምኩት ማለት ነው። ብዙ ጊዜ ስልክሽ በቀጥታ ስንደውል አይሰራም ነው የምትሉኝና፣ አዎ በቀጥታ እኔ በየወሩ አልሞላም። ለቤተሰቦቼ አንዳንዴ በቀጥታ ወይም ኢሞ ምናምን ሳይሰራ ስቀር በቀጥታ መደወል ሲፈልግ ብቻ ነው ሲሜን ማስከፍቶ እንጂ ምን ማውራ ነገ ሰው የለም ማለት ማውራት ማውራ ሰው ካለም ደግሞ ኢሞ፣ ዋትስአፕ፣ ቴሌግራም አለ እዚህ ጆርዳን ውስጥ ማውራት ከፈለጋችሁ ማለት ነው። እና ግዴታ የለባችሁም በየወሩ ሶስት ዲናር እያወጣችሁ ስም ካርድ ቢከፍት ባይከፍት ምንም ለእናንተ የሚጠቅም ነገር የለውም። ዋናው ሌላው መስራቱን አይደለ ኢሞ ዋትስአፕ የሚሰራ ከሆነ ለምንድን ነው ሌላ ወጪ የምታወጡትና እቺ እህቴ ደግሞ አምስት ሳንቲ እንዳትከፊ፣ እየሰማሽኝ ከሆነ ሴትዮዋ አውቃ ነው ሲጀመር። ሄደሽ በቀጥታ ለቤተሰቦች መደወር ስትፈልጊ የሚከፈለው ብር አለ። እሱን ከፍለሽ ስም ካርድሽን ማስከፈት ትችያለሽ ማለት ነው እንጂ ይህ ምንድን ነው? ሁለት መቶ ዲናር ለምን ሲባል ስልክ ነው እንደገዛሹ እና አንዳንድ እንደዚህ አይነት ማዳሞች አሉ ደግሞ። ምን አይነት ስግብግብ ናቸው? ምን አለበት ቢከፍሉ። ውስቲ በስማም፣ እኔ በጣም ግርም ነው የሚለኝ። አሰረቿችሁ ወጪ ይችላል፣ እንደዚህ ያደርግላችኋል፣ ምናምን ይባላል እንጂ የሚያስፈልገንን ነገር ራሳችንን ነው የምናሟላው። እና እንደ ህጉ ከሆነ በቃ እኛ ምንም አይነት ወጪ እንደማናወጣ ሁሉም ነገር የስልክ ኢንተርኔት፣ ምናምን ሆነ ከእነሱ እንደሆነ ነው፣ ከሞደስ ጀምሮ ማለት ነው። አንዷ ልጅ እንደም ባለፈው ኮመንት እያየው ነበር እና የሚያስፈልገኝን ነገር ሁሉ ራሴ ነው የምችለው የሚገዛው አለች። እና ይቺ ልጅ አሁን ምንድን ነው የሚባለው? አሉ ደግሞ መልካም ማዳሞች እኮ አሉ፣ አይጠፉም። አንዳንድ ራሳቸው የሚያስፈልጋችሁን ነገር የሚያሟሉ አሉ፣ ግን በብዛት ደግሞ እንዲም አሉ። እያንዳንዱን ነገር ምግብ ራሱ ራሳቸው ገዝቶ የሚበሉ አሉ። ምግብ የሌለበት ቤት አለ። ሞዴስ፣ የራሳቸው ቅባት ሆነ ሻምፖ፣ ሁሉንም ነገር በራሳቸው ራሳቸው የሚችሉ አሉ። እና እንደየቤቱ ይለያያል። እና ጓደኞቼ ኢንተርኔት ካላችሁ ከአሁን በኋላ ለስም ካርድ በየወሩ ወጪ ማውጣት አቆሙ። ለቤተሰብም ደግሞ ቤተሰብ የማይጠቀም ማለት ለቤተሰብም ከሆነ ኢሞ ምናምን ቴሌግራም እንዲከፍቱ ንገራቸው። ሲጀመር ወጪ ነው፣ በጣም ወጪ ነው። እኔ ባለፈው አስራ አምስት ዲናር ነው ያወጣሁት። እና አያስፈልግም ቤተሰቦቻችሁ ሌላ እንትን ሌላ ፕሮግራም እንዲጠቀሙ ወይም ዋሳፕ ኢሞ እንዲከፍቱ ንገሩት እንጂ እናንተም ለወጪ ነው የምትደረጉት፣ ምንም ጥቅም የለውም። ና እንደዛ አድርጉ እህቶቼ። ለሌላም ደግሞ ይጠቅማል ብላችሁ ካሰባችሁ ላይክ ሼር ሳብስክራይብ አድርጉ። አዳዲስ ሲሆናችሁ ሳብስክራይብ ስለምታደርጉን ስለምታበረታቱኝ አመሰግናለሁ እህቶቼ ሁላችሁም ወዳችኋለሁ። ፈጣሪ ጠብቃችሁ እና እንደዛ አድርጉ። አንድ አንድ ደግሞ አንድ አንድ ብቻ ሳይሆን አሉ እንጂ በብዛት ስጀመር ስም ካርድ ምናምን ማውጣት ማይፈልጉ ስልክ ራሱ በእጃችሁ እንድትይዙ ማይፈልጉ አሉ። ከቻላችሁ ደግሞ በተለይ ከኢትዮጵያ የምትመጡ ልጆች ቆንጆ ስልክ ገዝታችሁ ግዴታ ውድ ምናምን መሆን አይጠበቅበትም፣ እና ቆንጆ ስላችሁ ሌላ ዋትሳፕ ቴሌግራም፣ ኢሞ በደንብ የሚሰራ ገዝታችሁ ኢሞ ምናምን ከፍታችሁ ማለት ነው። ይሰራል፣ የኢትዮጵያ ስም ካርድ እኮ ይሰራል። ኢሞ ምናምን ለመደዋወል ሌላ ምናምን ነው እንጂ የማይሰራው። እና እንደዚህ አስተካክላችሁ ብትመጡ አሪፍ ነው። እዚህ ኢንተርኔት ካላችሁ ኢንተርኔታችሁን ኮኔክት ታረጋላችሁ በቃ ከመጣችሁ ደግሞ ሰዎቻችሁ ስም ካርድ ካወጡ ደግሞ እንደዛ አድርጉ። ግን ከቻላችሁ እንደመጣችሁ ቢሮ ከመሄዳችሁ ወደ ማዳም ቤት ከመግባታችሁ በፊት ስም ካርዳችሁን አውጡ። እኔ እንደዛ ነበር ያደረኩት። ወደ ማዳም ቤት ከመሄደ በፊት በራሴ ፓስፖርት የራሴን ስም ካርድ አወጣው ማለት ነው። ከዛ በፈለግኩ ሰዓት ቴሌ ሄጄ ነው ግዴታ፣ ግን ቴሌ መሄድ ይጠበቅብኛል ማለት ነው። ምክንያቱም በራሴ ስም ስለሆነ ራሴ እዛ ሄጄ ነው እንትን ሲሞላ፣ አሁን በየወሩ ራሴ ነው የሚሄደው። እና እንደዛ አድርጉ እህቶቼ። ለምን መሰላችሁ? ይሄንን ብር ላለመክፈል ብሎ ነው ጭቅጭቅ የሚያመጡት። አሁን ልጅቷን እንዳያችሁት ፖሊስ መቶ ነው ሚይዝሽ ምናምን ብሎ ያስፈራሯት ማለት ነው። ለዚህ ነው እችን ብር ላለመክፈል ብሎ ማለት ነው። ምንም ማለት አይደለም። ለራሳችሁ ያው በወር አንዴ ነው የምትሞሉትና እንደዛ እያደረጋችሁ ለቤተሰቦቻችሁ መደወል ስትፈልጉ እንደዛ አድርጉ፣ ከነሱ ጋም ከምትጨቃጨቁ ማለት ነው። እንደ ህጉ ከሆነ እራሳቸው ነው የሚችሉት ይህን ወጪ እንጂ ከኛ ምንም አይጠበቅብም። ግን ያሳዝናል። የጆርዳን ማዳሞች አስቸጋሪ ስለሆኑ ከነሱ ጋር መጨቃጨቅ አያስፈልግም እህቶቼ። ሁላችሁም በያላችሁበት ሰላማችሁ ብዝዝት ዝትበልልኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለው። ቻው ቻው።